የ1446ኛውን የኢድ አል አድሃ አረፋ በዓልን ከማክበር ጎን ለጎን ከተማ አስተዳደሩ የጀመራቸውን የልማት እንቅስቃሴዎች በማገዝ ህዝበ ሙስሊሙ ኃላፊነቱን እንዲወጣ ወራቤ ከተማ አስተዳደር ከንቲባ አቶ ያሲን ከሊል ጥሪ አቅርበዋል። የ1446ኛው የኢድ አል አድሃ አረፋ በዓልን አስመልክተው ባስተላለፉት መልእክት በዓሉ በሙስሊሞች ዘንድ የመረዳዳትና የመተጋገዝ ሴቶች ይበልጥ ጎልብተው የሚወጡበትና አቅማቸው የፈቀደላቸው የሀጅ ስነ ስርዓት የሚከውኑበት የተለየ በዓል መሆኑንም አስታውሷል። በአረፋ ወቅት ከሃይማኖታዊ አስተምሮ የተገኙ እሴቶችን በማጠናከር በአገር እድገትና ልማት ላይ አስተዋጽኦ ማበርከት እንደሚገባም ከንቲባው አሳስበዋል። የአረፋ በዓልን ለማክበር ከተለያዩ የአገሪቱ አካባቢዎች ወደ ዞኑ የሚመጡ ተወላጆች በዞኑና በወራቤ ከተማ ልማት ላይ አሻራቸውን እንዲያኖሩም ጥሪ አቅርበዋል። የወራቤ ከተማ አስተዳደር በከተማዋ ለሚሰሩ የኢንቨስትመንት ስራዎችና ሌሎች የልማት ተግባራት አስፈላጊውን ድጋፍ ለማድረግ በቁርጠኝነት እየሰራ እንዳለም ከንቲባው አስረድተዋል። ይህን ክብረ በዓል ስናከብር መላው ሙስሊሙን ማህበረሰብ ባህሉና እምነቱ በሚያዘው መንገድ ሲያሳይ የነበረውን በጎ ተግባር በአረፋ በዓሉም ይበልጥ አጠናክሮ መሄድ ይኖርበታል። ይህንን በጎ እሴት ለትውልድ በማሸጋገር በሀገራችን መንግስት የጀመረውን የልማትና የሰላም ውጥኖችን ለማሳካት በሚያደርገው ርብርብ እንደ ሙስሊም ማህበረሰብ የዜግነት ግዴታችንን መወጣት ይጠበቅብናል። ወራቤን ለልማት ቦታ ወስዳችሁ ያላለማችሁ ቁጭት ውስጥ ገብታችሁ ለልማት የምትነሳሱበት ጊዜ እንዲሆንላችሁ እየተመኘ የወራቤ ከተማ አልሚዎችን ለመቀበል ከመቼውም ጊዜ በበለጠ ዝግጁ መሆኗን ከተማ አስተዳደሩ የጀመራቸውን የውስጥ ለውስጥ አስፋልትና ሌሎች ፕሮጀክቶች ስኬታማነት መላው የስልጤ ተወላጅ አስፈላጊውን ርብርብ እንዲያደርግም ከንቲባው ጥሪ አስተላልፏል። የስልጤ ዞን እስልምና ጉዳዮች ምክር ቤት ሰብሳቢ ሼህ አብዱራሂም አህመዲን በበኩላቸው አረፋ በሙስሊም ማህበረሰብ ዘንድ በጉጉት የሚጠበቅ ትልቅ ሃይማኖታዊ ክብረ በዓል መሆኑን አንስተዋል። የአረፋ በዓል ነቢዩላህ ኢብራሂም ልጃቸው እስማኤልን ለመስዋዕትነት ካቀረቡበት ክስተት መነ ነሻ የሚከበር በዓል መሆኑን ሼህ አብዱራሂም ተናግረዋል። ከአቅመ ደካሞች ጋር ተያይዞ በኢድ አልፈጥር በዓል የዛክተል ፍጥር ስጦታ መደንገጉን ያነሱት ሼህ አብዱራሂም በኢድ አልአድሃ አረፋ በዓል ካረድነው ላይ አንድ ሶስተኛውን ማካፈል እንደሚገባም አስታውቀዋል። ይሄ ትልቅ ቀን ነውና ዛሬ ኡዱህያ የሚታረድበት ዛሬ ከሚደረግ ስራ ሁሉም ከማንኛው ወደ አላህ ከሚቃረብበት ስራ በላዩ ኢድ ከተሰገደ በኋላ የሚታረደው ኡዱህያ ስራ ነው። ለአላህ ቁርባን ተብሎ የሚታረደው የሚፈሰው ደም ነውና ስለዚህ በዚህ ሙስሊሞች እና መዘንጋት የለባቸው የኛ ማንኛውም እና ባህላችን ዝምብሎ ባህል ጫወታ አይደለም። የእርዱ ቀን ይባላል። ከዚህ ቀጥሎ ሶስት ቀናቶች አያመት ተሽሪክ ይባላሉ። ሶስት ቀናቶች ውዱያ የሚታረድባቸው ይፈቀዳል። ግን ዋናው ዛሬው ነው። ማዕከላዊ ኢትዮጵያ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ዋና ጸሐፊ ኡስታዝ ሳዲቅ ወጌቦ በበኩላቸው እንደ ኢድ አልፈጥር ስግደት ሁሉ የኢድ አል አድሃ ስግደትም በአደባባይ እንዲሰገድ መታዘዙን አንስተው ይህም በተወሰነ አካባቢ የሚኖሩ የማህበረሰብ ክፍሎችን ማህበራዊ ትስስር የማጠናከር አላማ እንዳለውም ገልጿል። በእስልምና አስተምሮ መሰረት ንጽሕና የእምነት ግማሽ መሆኑን በማንሳት ህዝበ ሙስሊሙ በኡድሃያ እርድ ወቅት አካባቢን የሚያቆሽሹ የሚበክሉ ድርጊቶችን እንዲከላከል

ኢደል አድሃ እና ኢደል ፍጥርን በዓመት ሰው ተሰብስቦ በሜዳ እንዲሰግድ ያደረገው እኮ የአገሩ ሰው የአካባቢው ሰው በአንድ ላይ በዓመት ሁለት ጊዜ ሰብሰብ እንዲል ተፈልጎ ነው። እንደገናም የአቅራቢያ ሰዎች ደግሞ በሳምንት ጅምዓ ቀን ሰብሰብ ብለው እንዲሰግዱ፣ የዓለም ሕዝብ ደግሞ በአንድ ላይ በአረፋ ተሰባስቦ እንዲተዋወቅና መልእክት ዓለም አቀፍ መልእክት እንዲ እንዲተላለፈበት ነው። አላህ ሱብሃነሁ ወተዓላ ይሄን ነገር በጀማ እንዲ